በእያንዳንዱ ቀን ዕለቱ፣ አንተ የሰው ልጅ ሆይ እነሆ እኔ አዲስ ቀን ነኝ፣ ወደ አንተ መጥቻለሁ፣ ዳግም ካንተ ጋር አልገናኝም፣ ምን እንደምታደርግ ልብ ልትል ይገባሃል እያለ ቀኑ የሰው ልጆችን ያናግራል ብለው ተናግሯል። ረሒመሁላህ ተዓላ ከሰው ልጆች ሁሉ ሞኝ ማለት ቀንና ሌሊት ላይ አላህ የገጠመውና ያገረለትን ኸይር ስራ አጋጣሚዎችን በአግባቡ ማይጠቀም ሰው ነው። የተነፈገ ሰው ብሎ ማለትም ቀንና ሌሊት ይዘውት የመጡትን ኸይር በአግባቡ የማይጠቀም ሰው ነው ይሆናል። በዛሬው ዕለት ምን ሰራሁኝ? ባለፈው ሳምንት ምን ሰራሁኝ? ባለፈው ወር ምን ሰራሁኝ? ባለፈው አመትስ? ቀጣዩን ቀን እንዴት ጠቀም ይገባኛል? ሳምንቱን፣ ወሩን፣ አመቱን። ነፍስያችን በዚህ መልኩ ካልተከታተልናት በስተቀር ገደል ትከታለች።

የምንዳስስበት ፕሮግራማችን ሲሆን ዛሬ በአላህ ፈቃድ አዲሱን የሂጅራ ዓመት በተመለከተ አጠር ያሉ ማስታወሻዎች ይኖሩ ይኖሩና ነው። አላህ ተባረከ ወተዓላ የሰው ልጆች ማረፊያ የሆኑና መስሪያ መንቀሳቀሻ የሆኑ ዘንድ ቀንና ሌሊትን አስገኝቷል። ይህም ከአላህ ተባረከ ወተዓላ ተአምሮችና የአላህን ኃያልነትና

የአላህ ስጦታ ነው። ቀን ላይ ትሰራላችሁ፣ ማታ ደክማቸው ደግሞ ታርፋላችሁ። ቀኑ በራሱ ለስራ ያነሳሳል፣ ሌሊቱ ደግሞ ለእረፍት ይገፋፋል። በከዳልክ ቀንና ሌሊት መለያታቸውም ሕሳብን፣ ጊዜዎችን፣ ወቅቶችን ታቁ ዘንድም ይረዳል ብሏል። እንደሚታወቀው በአመት ውስጥ አስራ ሁለት ወሮች አሉ። በእነዚህ ወራቶች ውስጥ የምንሰራቸው የተለያዩ ዒባዳዎችና ዋጅባቶች ግዴታዎች አሉብን። እነዚህ ወራትንም አንዱን ከሌላኛው የሚበልጥና የሚሻል አድርጎታል። ወሮች ከያዟቸው ቀናት ውስጥም ደግሞ አንዱ ቀን ከሌላኛው የሚሻል አድርጎታል። ከዓመቱ ቀናት ውስጥ የተከበረ ቀን ማለት የዓረፋ ቀን ነው። እንደዚሁ በወሮች ውስጥ ካሉ ቀናት የተከበሩ ቀናት የዙል ሕጃ አስር ቀናት ናቸው። የተከበሩ ሌሊቶች ደግሞ የረመዳን የመጨረሻ አስር ሌሊቶች ናቸው። የሳምንቱ ምርት ቀን ጅሙዓ ቀን። ከዕለቱ የተመረጠው ሰዓት አላህ ተባረከ ወተዓላ ወደ ቅርቧ ሰማይ አዱኒያ ወርዶ ማን ነው ሚጠይቀኝ፣ የሚጠይቀኝ ማን ነው የሚለምነኝ የሚልበት የለይቱ መጨረሻው አንድ ሶስተኛ። አላህ ተባረከ ወተዓላ በዓመቱ ውስጥ የተለያዩ የምንሰራቸው የኸይር ሥራ እድሎችን ሰጥቶናል። አላህ ተባረከ ወተዓላ የመረጠውና ለኸይር የወፈቀው ሰው ማለት እድሜውን በአግባቡ የሚጠቀምና አላህ የሰጠውን እድሜ በአግባቡ የሚጠቀም ሰው ነው። ኢብኑ ቢ ዱንያና አጠበራኒ ረሂመሁላህ ተዓላ ባስተላለፉት አተር አመቱን ሁሉ ኸይርን ነገር ከጌታችሁ ጠይቁ፣ ለምህረቱም የሚያበቃችሁን ስራ ስሩ። አላህ ተባረከ ወተዓላ ምህረት አለው፣ እዝነት አለው፣ ረህመት አለው፣ ለፈለጋቸው ለፈለገው ሰው የሚያድለው። እንደዚሁ ደግሞ አላህ ተባረከ ወተዓላ ገመናችሁን እንዲሸፍንላችሁ ከሚያስደነገጥና ከሚያስፈራ ነገር እንዲጠብቃችሁ ጠይቁ ተብሏል። ውሃ ወሃ ከታ በየቀኑ የምንሰራው ስራ ማህዘም ተደርጎበት ወደ አኺራ እንደሚተላለፍና የሰራነውን ስራ አላህ ዘንድ እንደምናገኝ መዝገባችንን ራሳችንን እንደምናነበው ተነግሮናል። ሙጃሂድ በመባል የሚታወቁት ታላቁ ታቢዒ ረሕመሁላህ ተዓላ። ማ ሚን የውሚን ኢላ የቁሉ እብነ አደም ቀድ ደኸልቱ ዓለይከ ልየውም ወለን አርጅዐ ለይከ ባዕድ አልየውሚ። በእያንዳንዱ ቀን እለቱ አንተ የሰው ልጅ ሆይ እነሆኔ አዲስ ቀን ነኝ፣ ወደ አንተ መጥቻለሁ፣ ዳግም ከአንተ ጋር አልገናኝም፣ ምን እንደምታደርግ ልበለትር ይገባሃል እያለ ቀኑ የሰው ልጆችን ያናግራል ብለው ተናግሯል። ረሕሞሁ ላ ተዓላ ቀኑን የሰራውን ሰርቶ ውሎ ታትሞበት

ለዛው አውሎት እያሉ የሰው ልጆች ቀንን በአግባቡ እንዲጠቀሙ ሌሊቱንም በአግባቡ እንዲጠቀሙ ይመክሮ ነበር። ሙስሊም አላህ ተባረከ ወተዓላ ለቁም ነገር እንደፈጠረው ያውቃል። ጊዜውን በቀልድና በማይጠቅመው ነገር አይጨርስም። እያንዳንዷን ደቂቃ፣ ያንዳንዷን ሰከንድ ወደ አላህ በሚያቀርበው የጌታውን ውዴታ እንዲያገኝ በሚያደርገው ነገር ያሳልፋል። ሐሰኑል በስሪ ረሒመሁላህ ተዓላ መንሎ ነበረ ለኢሳዊ ሙያቴሚን እያሚት ዱንያ ይላ የተከለም እያንዳንዱ ቀን ይናገራል፣ ሰዎችን ያናግራል። እኔ አዲስ ቀን ነኝ፣ በምሠራው ሥራም አላህ ዘንድ መስካሪ ነኝ። ዛሬ ፀሐይ ከጠለቀች ወደ አንተ ዳገም ተመልሽ አልመጣም። ዛሬ እንግዳህ ነኝ። እንግዳ ደግሞ መሄዱ የማይቀር ነገር ነው። ከሄደ በኋላ እንግዳ ወይም ያመሰገናሃል ወይም ያወግዝሃል እያሉ ቀንና ሌሊት እንደሚያናግሩ ያናግሩ ጠቅሰዋል። ሌሎችም በርካታ ታቢዕዎች፣ ደጋግ ቀደምቶች ተመሳሳይ ንግግሮች አሏቸው። እያንዳንዱን ቀን በአግባቡ ልንጠቀም እንደሚገባን የሚገልጹ ንግግሮች ማለት ነው። ዑመር ኢብኑ ጥር ረሒመሁላህ ተዓላ ምን ይል ነበር? እዕመሉ ሊአንፉሲኩም ረሒመኩሙላህ ፊ ሃዘል ሌይሊ ወሰዋዲ፣ ለአኼራችሁ ለነፍሳችሁ የሚጠቅማችሁን ነገር ስሩበት በአዱኒያ ጊዜያችሁ በሌቱ ክፍለ ጊዜ ከሰው ልጆች ሁሉ ሞኝ ማለት ቀንና ሌሊት ላይ አላህ የገጠመውና ያገረለትን ኸይር ሥራ አጋጣሚዎችን በአግባቡ ማይጠቀም ሰው ነው። የተነፈገ ሰው ብሎ ማለትም ቀንና ሌሊት ይዘውት የመጡትን ኸይር በአግባቡ ማይጠቀም ሰው ነው። ቀንና ሌሊት ወደ አላህ መጓዣ መንገዶች ናቸው፣ የአላህን ውዴታ መሸመቻ ናቸው። በአግባቡ የተጠቀማቸው ሰው አኼራ ላይ ይከብራል ተለያላቸው ሰውና ዝንጉ የሆነ ግድ የለሽ የሆነ ሰው አኼራ ላይ ይከስራል። ፈአህዩ ሊላሂ አንፉሰኩም ብትክሪ ሁሌ አላህን በተግባርም በንግግርም በማስታወስ ነፍሳችሁን ሕያው አድርጉ። ልቦች ሕያው የሚሆኑት አላህን በማስታወስ ነይሮ ነበር። የሰው ልጅ ቀን ውሎ ማታ ቤቱ እንደሚገባው መንገደኛ የሆነ ሰዓት ላይ ቤቱ እንደሚደርሰው ወይም ካስበው እንደሚደርሰው እኛ ጉዞ ማብቃቱ አይቀርም። ዱንያን መሰናበታችን አይቀርም። በእያንዳንዱ ቀን ያሉ አስራ ሁለት ሰዓቶች እኛ ላይ ወይም መስካሪዎች ናቸው ወይም የሚመሰክሩልን ናቸው፣ እማ አኼራ ላይ እንድንደሰትና እንድንኮራ የሚያደርጉን ናቸው ወይም ደግሞ እንድንጸጸትና እንድናፍር የሚያደርጉን ናቸው። ጊዜ እኛ አይደለም። በአግባቡ ከተጠቀምነው አላህ ዘንድ ሽልማት አለው። ያለ አግባብ የተጠቀምነው እንደሆነ አላህ ዘንድ ያስጠይቃል። አዋለምኖ ዕሚድኩማ የተዘከሩ ፊህ ምን ተደከር ወጃእኩም ነዲር ተብሎ አዱንያ ላይ መገሰጽ የሚችል ሰው መገሰጽ የሚችልበትን ዕድሜ አላኖርኳቸውም እንዴ ማስጠንቀቂያስ አልደረሳቸውም እንዴ ነቢይ አልመጣም፣ ቁርአን አልመጣም ዕለሞዎች አልመከሯቸውም እንባላል ነሁ ከገፍላ ልንርቅና ለአኼራ ስንቅ ልንሰንቅ ይገባና ብዙዎቹ ሲሞቱ እያየን የሰው ልጆች ነፍስያቸው ሸይጣን ወደ ኸይር ሳይሆን ወደ ሽር እንደሚገፋፏቸው ይታወቃል። ኢነ ነፍስ ለአማራቱ ቢሱ ተብር ነፍስ በመጥፎ ታዛለች፣ ትጎተጎታለች። ከዛልክ ሸይጣን ለእናንተ ጠላት ነው፣ ጠላት አድርግ ጠላት አድርጋቸው ያዙት ተብሎ ከቻለ የሰው ልጆችን ማክፈር ነው አላማው ሸይጣን፣ ሽርክ ላይ መጣል ነው። ካልቻለ ሚያክፍሩ ቢዳሆች ላይ መጣል፣ ካልቻለ መለስተኛ ቢዳሆች ላይ መጣል፣ ካልሆነ ከበባድ ወንጀሎች ላይ መጣል፣ ካልሆነ ጥቃቅን ወንጀሎች ላይ መጣል፣ ካልሆነ ገፍላ ላይና ሐላል የሆኑ ነገሮች ላይ ድንበር ማለፍ ላይ መጣን ከዚህ አንዱ ላይ የማይጥለው ሰው የለም አላህ ያዘናላቸው ካልሆኑ በስተቀር አላህ ከነሱ ያደርገን ራሳችንን ለመፈተሽ በዛሬው ዕለት ምን ሰራሁኝ ባለፈው ሳምንት ምን ሰራሁኝ ባለፈው ወር ምንሰራሁኝ ባለፈው አመትስ ቀጣዩን ቀን እንዴት ተጠቀም ይገባኛል ሳምንቱን ወሩን አመቱን ነፍስያችን በዚህ መልኩ ካልተከታተልናት በስተቀር ገደል ትከታለች ዛሬ መሐረም አንድ ነው

በእነሱ ውስጥ የሚለውን የተወሰኑ ዑለሞች በአራት ወሮች ውስጥ የበለጠ ከወንጀል ተጠንቀቁ ማለት ነው ብለው ፈስሯል። ሌሎች ደግሞ በአስራ ሁለቱም ወሮች ራሳቸውን ከመበደል ወንጀል ከመስራት ተጠንቀቁ ተብሏል። የበለጠ በእነዚህ በአራት ወራት ራስን ከመበደል መጠንቀቅ ኸይር ስራ በጥቅሉ ማብዛት ተወዳጅ ነው። አላህ ዘንድ ክብር አላቸው። የዓመት መጠናቀቅና የአዲስ ዓመት መጀመር በቀጥታም ይሁን በተዘዋዋሪ አዱንያ እንደምታልቅ ሌላ አዲስ ዓለም እንደሚመጣ የሚያሳይ ነው። እንደዚሁ ደግሞ ራሳችንን ለመፈተሽና ለመመርመርም የሚረዳ አጋጣሚ ነው። አላህ በተከበረው ቃሉ ያአዩሃ ለዚነ አመኑ እተቁላህ በልተንቡር ነፍሱን ማቀደመት ሊገድ ብሏል። እናንተ ያመናችሁ ሰዎች ሆይ አምነናል ብላችሁ ብቻ ቁጭ አትበሉ፣ አላህን ፍሩ፣ ለነገ ምን እንደሰራችሁ ራሳችሁን ፈትሹ መርምሮ ይላል። አምኛ ያለሁ ብቻ ብሎ መቀመጥ አሊያ ደግሞ በአካላችን ብቻ የምንሰግደውን ሰላት እንደ ትልቅ መቁጥር በቂ አይደለም። ዋናው ልብ ነው፣ ለአኼራ መጨነቅ ነው፣ አላህን መፍራትና ማስተዋስን። ለአኼራዬ ለነገዬ ምን ሰርቻለሁ ብላችሁ ራሳችሁን ፈትሹ ይላል። ይሄ ራስን የመተሳሰብ ነፍስን የመገምገም አሱልና መሰረት ነው፣ ደሊል ነው። ወልተንቦር ነፍሱን ማቀደመት ሊቀጥ፣ እያንዳንዷ ነፍስ ለነገ ምን እንዳስቀመጠች ልብ ትበል። በዚህም መሰረት ሁሌ ራሳችንን እንፈትሽ ይገባናል። ያለፈውን ዓመት በምን አሳለፍኩት? ኸይር የሠራ ሰው ሊደሰት ይገባዋል፣ ኸይርን ስራ ከሚያበላሹ ነገሮች ከመጠንቀቅ ጋር። ክፍተት ያለበትና በወንጀል ያሳለፈ ሰው ሊተወበት ይገባዋል። አላህ ተባረከ ወተዓላ ተውበት ያደረጉ ሰዎችን ተውበት ይቀበላል። የተውበት በር ክፍት ነው። አላህ ዘንድ ሽርክ እንኳ የሰሩ ሰዎች ኩፍሩ ላይ የነበሩ ሰዎች እንኳ ቅያማ ከመቆሟ ወይም ደግሞ ትልልቅ ምልክቶች ከመታያታቸው በፊትና ጣረሞት ላይ ከመድረሱ በፊት ተውበት አድርጎ ወደ አላህ ከቀረበ አላህ መሃሪ ነው። መማር ብቻም አይደለም፣ ወዱድ ነው። የተወበቱ ሰዎችን ይወዳል፣ ያቀርባቸዋል። ተውበታቸው ካማረ ወንጀላቸውንም ወደ ኸይር ሊቀይርላቸው ይችላል። ወሁወል ገፉሩል ወዱድ፣ መሃሪ ባሮቹን የሚወድ ነው ተብሏል። እንደ ሰው አንዴ ካስቀየሙት ቅም የሚይዝ አይደለም። በቀረበን ቁጥር የበለጠ ወደሱ ያቀርበናል ከእኛ የተብቃቃ ከመሆኑ ጋር ማለት የሰው ልጅ ሆኖ ግን ከአላህ መብቃቃት የሚችል ማንም የለም። ለቅጽበት ያለ አላህ ጥበቃ፣ ያለ አላህ እርዳታ ለአፍታ ለደቂቃ መኖር አንችልም። በመሆኑም አላህን ልናስቀይመው አይገባ። የከለከለን ቦታ ላይ ሊያገኘን አይገባ፣ ያዘዘን ቦታ ላይ ሊያጣን አይገባ። በንግግራችንም፣ በተግባራችንም፣ በልባችንም አላህን ልናስታውስ፣ ልናከብር ይገባናል። ባለፈው አመት ያለፉ 360 ወይም ደግሞ 350 ምናምን ቀናት በምንድን ነው ያለፉት? ልናስታውሳቸው ይገባል። በሰላምም ያሳለፉ ሰዎች አልፈዋል። በስቃይና በመከራ የነበሩ ሰዎችም አመቱ ተጠናቋል። ሀከ ለዱንያ ኸይርም ይሁን ይሸር መጠናቀቁ አይቀርም። አንዱ ይታመማል፣ ሌላኛው ይሞታል፣ ሌላ አዲስ ይወለዳል። አላህ ተባረከ ወተዓላ ሁሌም ስራውን ይሰራል። እነዚህ 350 ምናምን ወይም ደግሞ 360 ቀናት እንደተጠናቀቁት ሁሉ ህይወታችንም ማብቃቱ አይቀርም የሆነ ጊዜ አዶንያን መሰናበታችን አይቀርም በምን መልኩ ነው የምንሰናበተው መቼ ነው የምንሰናበተው ሊያስጨንቀን ይገባል አልፉዳይል ብን ዒያድ በመባል የሚታወቀው ታላቁ ዓቢድ ረሂመሁላህ ተዓላ ለአንድ ግለሰብ እድሜ ስንት ነው ብለው ጠየቁት ስልሳ ዓመቴ ነው አላቸው እንግዲያውስ አንተ ስልሳ ዓመት ሙሉ እየተጓዝክ ነው? ወደ ጌታ መድረሻ ጊዜ ተቃርቧል ማለት ነው አሉት። ይህን ሰውየው ኢና ሊላሂ ወኢና ኢለይህ ራጅዑን ይህን ሲሰሙ ፉበይል ረሂመሁላህ ተዓላ ኢና ሊላሂ ወኢና ኢለይህ ራጅዑን ማለት ምን ማለት እንደሆነ ታውቃለህ እን ብለው ጠየቁት። ይህ ማለት እኮ እኔ የአላህ ባሪያ ነኝ ወደሱም ተመላሽ ነኝ ማለት ነው ብለው ትርጉሙን ነገሩት። እሱ የአላህ ባሪያ መሆኑን ያወቀና ወደሱ እንደሚመለስ ያወቀ ሰው ወደ ጌታው ከተመለሰ በኋላ ጌታው ፊት ለፊት እንደሚቆም ሊያስታውስና ሊያቅ ይገባዋል። ጌታው ፊት ለፊት የሚቆም ሰው ደግሞ እንደሚጠየቅ ሊያቅ ይገባዋል። ጥያቄና ምርመራ እንደሚጠብቀው የሚያቅ ሰው ደግሞ ትክክለኛ መልስ ለመመለስ ሊዘጋጅ ይገባዋል። ይህን የሰውየው ሰውየው ፈመልሂ አላቸው። ታዲያ ምን ይሻላል መፍትሄው ምን እንደሆነ አላቸው። ፉበይ ለምን አሉት፣ የሲራ መፍትሄው ቀላል ነው። ምንድነው ቀላሉ መፍትሄ ብሎ ጠየቃቸው

ውሀከዛ የሰው ልጆች ሀል ይህ ነው፣ ወደ ጌታ ወደ አላህ መጓዝ ነው። አጀላችን መች እንደሚያበቃ አናውቅም። በመሆኑም ሁሌ ራሳችን ልናዘጋጅና ኸይር ስራችንን ሰርተን ስንቅ ሰንቀን መልክል ሞት በመጣበት ጊዜ ደስተኛ ሆነን ምንቀበልበትን ሁኔታ ልናመቻች ይገባ ነው። ሞት ለማንም እንደማይቀር ሁሉም የሚያውቀው ነገር። ብልህ ሰው ማለት አዋቂ ሰው ማለት ለሞት ራስን ያዘጋጅ አላህ የሚጠላውን ነገር ሁሉ የተወ ስህተት ላይ እንኳ ከወደቀ ፈጥኖ ተውበት ያደረገና ትክክለኛ ሙስሊም ሆኖ ለመሞት ጥረት የሚያደርግ ሰው ሆኖም ይህን አዲሱን ዓመት በተመለከተ ሰዎች የሚፈጽሟቸው ስህተቶች አሉ እነዚህን ስህተቶችን ከመፈጸም ጥንቃቄ ልናደርግ ይገባና አዲስ ዓመት ብሎ ማለት ዱኒያ ለመጀመሪያ ጊዜ የተፈጠረችበት ቀን ማለት አይደለም። ከወር በፊት የተወለደ ሰው የእሱ ዓመት የሚሞላው እሱ ከተወለደበት ቀን ጀምሮ አስራ ሁለት ወራት ሲቆጠሩ ነው ሁሉም ነገር ራሱን የቻለ የራሱ አመት ይኖረዋል። ይህ ነገር ልብ ሊባል ይገባል። በየጊዜው አዲስ አመት ሊኖር ይችላል ማለት ነው። የሂጅራን ዓመት አቆጣጠር በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ሰዎች የሚጠቀሙት የራሳቸው አቆጣጠር ነበራቸው። ወጥ የሆነ በውል የሚታወቅ ባይሆንም አንዳንድ ነገሮችን ለማወቅና ለማስታወስ በየጊዜው የሚከሰቱ ትልልቅ ክስተቶችን ነበር የሚጠቀሙት እግሌ የተወለደው ለገለ የሚባለው ጦርነት ከመደረጉ ከዚህ ያከል ወር በፊት ከዚህ ያከል አመት በፊት ወይም ደግሞ ከዚህ ያከል ዓመት በኋላ ወር በኋላ ነበር ማለት ነብያችን ሰለላሁ ዐለይሂ ወሰለም የተወለዱት ዓመል ፊል ነው ወይም ከዓመል ፊል እነዚህን ያከል አመት ወር ቀደም ብሎ እያሉ ነው ሲራ ላይም የሚጠቅሱት። ነብያችን ሰለላሁ ዐለይሂ ወሰለም ከተላኩ በኋላ መዲና የተሰደዱበትን ቀን መሰረት አድርጎ የሂጅራ አቆጣጠር ተጀምሯል። የሙስሊሞች አቆጣጠርን ይሄ ነው ሊሆን የሚገባው። የፈረንጆችን አቆጣጠር የግድ ካልሆነ በስተቀር ልንጠቀም አይገባም። ሲጀምር በትክክል የሚታወቅ ነገር የለም። ሲቀጥል ደግሞ ከእምነት ጋር የተያያዘ ነው። ኢየሱስ ለኛ ተብሎ የተሰቀለበት አሊያ ደግሞ ከዛ ሌሎች ደግሞ የተጠመቀበት ብለው ነው። የሀገራችንም ይሁን የኢሮፖች አቆጣጠር መነሻው። ይህን የሰው ልጅ በሰራው ስራ ራሱ ይጠይቃል እንጂ ማንም ለማንም ተብሎ አይሰቀልም። ከዛ ከዚህ ለመሸሽ በላጩ

ከሙሐረም እንዲጀምር አድርገዋል። አቆጣጠሩ መጀመሪያ የተጀመረው ነቢዩ ከተሰደዱበት ወር ነው፣ ከረቢዑል አወል። ከዛ በኋላ ግን ሶሐቦች እንደገና ተስማምተው ከሙሐረም እንዲጀምር አድርገዋል። ሙሐረም የተከበረ ወር ነው። ወከዛሊክ ሐጅና መሰል የሆኑ ዒባዳዎች ከሚሰሩበት ከዙል ሒጃ ቀጥሎ ያለ ወር ነው። ማለት ከሙሐረም ተጀምሯል። ከዚህ ውጪ እንደቀን ከመጠቀም ውጪ ሌላ የሚደረግ ከዚህ ጋር የተያያዘ ዒባዳ የለም። አዲሱ ዓመት ተብሎ የመጀመሪያውን ቀን መጾም፣ አዲሱ ዓመት ተብሎ የመጀመሪያውን ሌሊት በዒባዳ ማሳለፍ፣ አዲሱ ዓመት ተብሎ ሰዎችን ይቅርታ መጠየቅ፣ አዲሱ ዓመት ተብሎ እንኳን ያደረሳቸው ማለት ይሄ ሁሉ ደሊል የለው፣ መሰረት የለው። እንደዚሁ ደግሞ የዓመቱ መጨረሻ ላይ ወይም ደግሞ አዲሱ ዓመት ሲገባ የሥራ መዝገብ ተጠቅልሎ ይነሳል፣ በመሆኑም በእስትግፋርና በጾም በዒባዳ ልናሳለፍ ይገባል የሚባል ነገር የለም። ሁሌም ኢስቲግፋር ያስፈልጋል። ሁሌም ተውበት ያስፈልጋል። ቀደም እንዳልነው እያንዳንዱ ክስተት ራሱን የቻለ ዓመት ይኖረዋል። ወጥ የሆነ ሁሉንም የሁሉንም ዒባዳ የሁሉንም ጉዳይ የሚመለከት ዓመት ሊኖር አይችልም። አንድን ስራ አንዱ የጀመረው የሆነ ወር ላይ ይሆናል፣ ሌላኛው ከሱ ከሶስት ወር በፊት፣ ሌላኛው ከሱ ከሁለት ወር በኋላ ሊሆን ይችላል። ስለዚህ ሁሉንም አንድ የሚያደርግ ራሱን የቻለ አንድ ቀን የለም። የዓመቱ መጀመሪያ ነውእና ስራዬ በዚህ ቀን ይጠቃለላል፣ በኸይር ስራ ላሳልፎ ይገባል አይባልም። ነ በዲን ላይ አዲስ ነገር ከመጨመር ጥንቃቄ ማድረግ ያስፈልጋል። ሙሐረም ወር በአጠቃላይ የተከበረ ከመሆኑም ጋር የፊተኛ አስር ቀኖች ይበልጥ የተከበሩ ቀኖች ናቸው። ደጋግ ቀደምቶች ሶስት አስርትን ያከብሩ ነበር ተብሏል። የሙሐረም የመጀመሪያ አስር ቀኖችን እንደዚሁ የረመዳን የመጨረሻ አስር ቀኖችንና ሶስተኛው

የሙሐረም ጾም ነው። ከፈርዱ ሶላት በኋላ ደግሞ በጣም ተወዳጅ ሶላት የለይሊ ሶላት ነው ብሎ በዚህ ሐዲት መሰረት ሙሐረም ላይ ጾም ማብዛት ተገቢ ነው። አንድ ቀን የጾሙ አንድ ቀን ማፍጠር፣ የሆነ ጊዜ ደግሞ በመደዳ መጾም ከዛም ማፍጠር፣ ሌላ ጊዜ ያስለመዱት ሰኞና ሐሙስ ጾም ካለ አያመል ቢድ ካለ ሄነ ጠናክሮ መቀጠል ሱና ይሆናል። ጾም አላህ ዘንድ በጣም ተወዳጅ ከሆኑ ዒባዳዎች መሃል አንዱን አላህ በለን። ምግብን መጠጥን ስሜትን የምንተውበት ዒባዳ ነው። እንደ ሌሎች ደግሞ እዩልኝና ስሙልኝም የማያጠቃው ዒባዳ ነው። አሶ ሙሊ ዋአነለ ኡጅዚቢ የተባለው ነዚ ነው። ጾም የእኔ ነው የሱን ጀዛ ማቀውም መመነዳው እኔ ነኝ ብሏል። ሌሎች ዒባዳዎች ሲደረጉ ሊታይ ይችላል፣ ሊሰማ ይችላል። ጾምን ግን ሆን ብሎ ራሱ ካላሳወቀ በስተቀር ሰዎች በቀላሉ አያውቁ በሸሪያችን የተፈቀዱ የሚቻሉ ጾሞችን አጋጣሚ ባገኘን ቁጥር የምንችል ሰዎች ልንጾምና ወደ አላህ ልንቃረብ ይገባል። ሁሉም የገራለት ራሱን የቻለ የኢባዳ አይነት ይኖራል። ሶላት የሚገራለት ሰው ይኖራል፣ ሱና ሶላቶችን ሊያበዛ ይገባል። ጾም የሚገራለት ሰው ይኖራል፣ ይሄን አጋጣሚ በመጠቀም ጾም ሊያበዛ ይገባል። ሰደቃ የሚገራለት ሰው ይኖራል፣ ሰደቃ ሊያበዛ ወደ ኸይር መጣራት የሚገራለት ሰው ሊኖር ይችላል፣ ወደ ኸይር መጣራት ላይ ሊበረታ ይገባል። ለሰዎች በጉልበቱ መልካምን ነገር ማድረግ ሊገራለት የሚችል ሰው ይኖራል። እዛ ላይ ሊስቀዳደም ይገባዋል። ጀነት ላይ ረያን የሚባል በር እንዳለና ጾም የሚያበዙ ሰዎች እንደሚገቡበት እነሱ ከገቡ በኋላ እንደሚዘጋ ተነግሯል። ለአላህ ብሎ አንድን ቀን የጾመ ሰው አላህ ከጀሃነም እንደሚያርቀው ከጀሃነም እንደሚጠብቀው ተነግሯል። አርካን ሊማን አርካን ስላምን ከመጠበቁ ጋር ማለት እንደዚሁ ነብያችን ሰለላሁ ዐለይሂ ወሰለም አቡ ኡማማ በመባል የሚታወቅ ሰው ምከረኝ ብሎ ሲላቸው ዐለይከ ቢሰውም ፈኢነሁ ላ ዒድለ ለሁ ብለውታ፣ ጾምን፣ አደራህን፣ ጾም ላይ በርታ፣ እሱን ያክል ዒባዳ የለም ብለውታል። ውሃ ጾመኛ ሁለት ደስታ እንዳለው ተነግሯል። ጾሞ ሲያፈጥር ይደሰታል፣ አላህን ሲገናኝና አጅሩን ሲያገኝ ይደሰታል። ጾማችንም የሷሊሖች ጾም ሊሆን ይገባዋል። እነዚሁ ከምግብና ከመጠጥ መታቀብ ብቻ ሊሆን አይገባውም። ሱሑር ላይም ከመጠን በላይ በልቶ የቀኑን መካስ ተገቢ አይደለም። ፍጡር ስንጾም አይናችን ሊጾም ምላሳችን ሊጾም ጆሯችን ሊጾም እግራችን ሊጾም መላሰውነታችን ሊጾም ይገባል የጾመኛ ባህሪን ልንላበስ ይገባል ጾመን ስናበቃም ደግሞ ዛሬ ጾመኛ ነን እያለን ዜና ልናስተላልፍ አይገባም ለአላህ ብለን ከጾመን ልንደበቅ ይገባል حتى ጾመኛ ሆኖ አንድ ሰው መጥፎ ነገር ቢናገረው እኔ ጾመኛ ነኝ ይበል የሚለውን ሐዲስ ሲያብራሩና ኢማሙ ሌሎችም የጾመው ፈርድ ከሆነ ዋጅብ ጾም ከሆነ ሁሉም ዋጅብ ላይ አንድ ነውና፣ በግልጽ እኔ ጾመኛ ነኝ ቢል ችግር የለውም። የጾመው ግን ሱና ጾም ከሆነ ድምፁን አውጥቶ እኔ ጾመኛ ነኝ አይበል፣ በውስጡ ብሎ ብቻ ዘር ይበል። መናገር ያለበት ቦታ ላይ ሁሉ መደበቅ አስፈላጊ እንደሆነ ተናግረው፣ ከዞል ሕጃ የመጀመሪያ አስር ቀኖች ውስጥ ደግሞ የበለጠ የተከበረው ጾሙም ልዩ አጅር ያለው አሹራ ነው። አሹራ ማለት የሙሐረም አስረኛው ቀን ማለት ከዛሬ ከእሁድ ዕለት አንድ ብለን ጀመረን

ከዚ በኋላ ሁለተኛ ደረጃ ወደ መዲና ሲሄዱ አህለል ኪታቦች ሲጾሙ አይተዋል። አይሁዶች ለምን እንደሚጾሙ ጠይቀዋቸው፣ ሙሳን አላህ ያዳነበት ቀን ነው ከፊርዓውን፣ ሙሳ አላህን ለማመስገን ጾሞታል እኛም እንጾማለን ብለዋል አይሁዶች። ይህኔ ነቢ ዐለይሂ ሰላቱ ወሰላም እኛ እኮ ለሙሳ ከእናንተ የበለጠ ቅርብ ነን፣ ሙሳን ሙስሊም ነው እኛም ሙስሊሞች ነን ብለው ነቢ ዐለይሂ ሰላቱ ወሰላም ሙስሊሞች እንዲጾሙ ታዘዋል፣ ራሳቸውም ጾመውታል። በዚህም እንደ ግዴታነት ይጾም እንደነበረ ዑለሞች ተናግሯል። ረመዳን ግዴታ ከመሆኑ በፊት ማለት ነው። ከዛ በኋላ ሦስተኛ ደረጃ ረመዳን ዋጅብ ሆኖ ከተደነገገ በኋላ ዓሹራን የፈለገ ሰው መጾም የፈለገ ሰው መተው እንደሚችል ነቢ ሳላ ላም ተናግሯል። ቡኻሪና ሙስሊም ከዓብድላህ ብን ዑመር ባስተላለፉት ሐዲስ ሳመን ነቢዩ ዓሹራ ወአመረ ብስያም ፈለማ ፉሪደ ረመዳኑ ተረከ ዛሊክ። ነቢ ላ ሰላም ዓሹራን ጾሙ መዲና ከተሰደዱ በኋላ ሙስሊሞችም እንዲጾሙ ታዘዙ። ረመዳን ግን ከተደነገገ በኋላ በግዴታነት መጾሙ ቀርቷል። ከዛ በአራተኛ ደረጃ የህይወታቸው መጨረሻ አካባቢ ላይ ብቻውን ላለመጾም ወሰኑ። አሹራ ማለት አስረኛው ቀን ማለት ኢማሙ ሙስሊም ረዲየላሁ ዐንሁ ከእብን ዓባስ ባስተላለፉት ሐዲስ ነቢ ዓለይሂ ወሰላም ፈኢዛ ካነ አልዓሙ አልሙቅቢሉ ኢንሻኣላህ ሱምና አልዮም አታሲዕ ቀጣይ ዓመት ላይ አላህ ካለ ዘጠነኛውንም ቀን እንጾማለን። ከአይሁዶች ለመለየትም ጭምር ማለት ነው እንሻላህ ባሉት መሰረት አላህ ሳይሻ ቀርቶ ነቢ አላት ወሰላም ቀጣዩ ዓመት ሳይደርስ ሞተዋል አላት ወሰላም። በመሆኑም በንያቸው ለመጾም ነይተዋል። በዚህም ለውመታቸውም ደንግገዋል። ማለት አሹራ አስረኛው ቀን ብቻ አይጾም፣ ከፊቱ ዘጠነኛው ቀን መጾም አለበት። አሹራ የሆነው ዘንድሮ እንሻአላህ ተዓላ ተላ ከነገ ወዲያ ማክሰኞ ሳምንት ማለት የሚሆነው ማክሰኞ እለት ነው። እሁድ አንድ ብለን ቆጥረን እሁድና እሁድ ስምንት፣ ሰኞ ዘጠኝ ማክሰኞ አስር ነው የሚሆነው። በዚህ ሐዲስ መሰረት ሰኞና ማክሰኞ ነው ዘንድሮ የሚጾም። ዘጠኝ የሚሆነው ሰኞ ነው፣ ማክሰኞ የሚሆነው አስር ነውና ሰኞን መጾም ያልቻለ ሰው ማክሰኞና ሮብ መጾም ይችላል። ዘጠኝና አስርንም መጾም ይቻላል። ወይም ደግሞ አስርና አስራ አንደንም መጾም ይቻላል። ዘጠኝ አስር አስራ አንደንም መጾም ይቻላል። በጥቅሉ ሙሐረም የጾም ወር ነው ብለናል። በዚህ ወር ውስጥ የፈለጉትን ያክል መጾም ይችላል ብቻ ወሩን ሙሉ መጾም አይቻልም። ከረመዳን ወር ውጪ ሙሉውን የሚጾም ወር ስለሌለ ማለት ነው። አሹራን ከመጾም ውጪ ሌላ የሚደረግ ኢባዳ የለም። በዛ ቀን የቲምን ማሻሸት፣ ቤተሰብን ማስደሰት ይሄን ያክል አጅር አለው ለአኸር የሚሉት ነገር አለ፣ መሰረተ ቢስ የሆነ ወሬ ነው። በዚህ ቀን ሙስሊሞች ጾመው አጅር እያገኙ ሺዓዎች ራሳቸውን እየገረፉ በስለት እየወጉ ደም ያፈሱበት ቀን፣ ሱናውን መከተል የተወሰው በቢድዓ እንደሚዘፈቅ የታወቀ ነው። ሑሴይንን እነሱ ራሳቸው ገድለውት፣ አሹር አስረኛው ቀን ላይ የሁሴን ጠላቶች የአህልልበይት ጠላቶች ሁሴይንን የገደሉበት ቀን ነው ብለው እንባቸውን የውሸት እንባቸውን ያፈሳሉ፣ ደማቸውን ያፈሳሉ። በዚህም ሰዎች ለእስላም ያላቸው አመለካከት መጥፎ እንዲሆን፣ ከእስላም እንዲሸሹ ያደርጋሉ። ሲጀምርም እነሱ ከእስላም ያላቸው ድርሻ እዚህ ግባም ይባል አይደለም። ቁርአን ተዛብተዋል የሚሉ የረሱልን ሰሐቦችን የሚሰድቡ አይሻ ዝሙት ሰርታለች የሚሉ አላህ ያዋረዳቸው ሰዎች ናቸው።